ፈኪሀ ከንጉሴ ጋር ጠብቆ እንደላክ የዛሬ ፖስታለት የዛሬ ደግሞ በጣም ነው የሚያምር። እና እውነትም ንጉሥ እኮ ነው። በነገራችን ላይ ፈኪ እና አሙዬ አብሮ ሲሰሩ ወይም አብሮ ሲመጡ እንዴት እንደሚያምርባቸው ፈኪ ከተለያዩ ወንድሞቻ ጋር ወይም ከስራ ባልደረቦቿ ጋር ብዙ ጊዜ ትመጣለች። ግን ጎልቶ የሚታይ እና በጣም ሰው የሚወዳቸው መጀመሪያውን ሲመጡ አህሙዬና ፈቻ ስለሆነ ስለተቀበልናቸው እነሱ ሁለቶች እንዲለያዩ አንፈልግም። ያው አህሙዬ አንዳንድ ቀን ቀን ዝምሮ የሆነ ሆኖ ነገር ይላል። ያን ብቻ እኛ አንሰማም። ብቻ እኛ የምንፈልግ ከፈቻ ጋር እንድትመጣ ነው። አስር አባት ቶ በአራት ላይባት ከበት ከጭምራቸው ከተሰራ ላ የጠኛ አልሐምዱሊላህ ዛሬ ፈቻ እንግዲህ ያልጠበቀው ነገር ከንጉሴ ጋር ብላለች ና

የደፋባት እና ልጅ በጣም የማርባት ተደርጋለች። ላይ መልካምነት ለራስ ስለሆነ መልካምነት በጣም አሪፍ ነው። እና ዛሬ እንግዲህ ከንጉሱ ጋር ብያቸው ነበር ይሄ ቪዲዮ ማለት ነው። መቶ ላይ ካገኘ ነገ ነገ ነገ የሰማሁትን ነገር እነግራቸዋለሁ። እና ፈኪሃ እኔ በነገራችን ላይ በፈኪሃም በሶፊያም የሚሰራ በሁለታቸው አ ሁለታቸው በጣም ወቃቸዋለሁ። ኮንፊደንሳቸው ደስ ይለኛል። ሰው ሲሰድባቸው አልፈለግም። እንደ አስተያየት ከፈለገ የፈኪሃ ካልተመቼ ፈኪሃ ይህን ይህን ነገር አስተካክሪ፣ እንደገና ሶፊ ይህን ይህን ነገር አስተካክሪ እያሉ እሰራሉ። በሁለታቸው እያሉ መቼስ የዛሬ ሳምንት እንደዚህ በዚህ ሳምንት አልሞኝም በሁለታቸው እየሰራሁ ስለሆነ እናንተ ስለተቀበላቸው ተቀበላችሁኝ፣ እኛ ከፊትም እንወድሻለን። ግን ስለምንሰድ ይነ የሶፊ ነው የፈኪ ብላችኋል። እኔ ፈኪ አሁን የሶፊ ነው ሞድ ላይ አልሰደኝና በሁለታቸው ብሰራለሁ፣ አበረታቱት እና ሁለታቸውም ሴት እስከሆኑ ድረስ ሰርተው መለወጥ ራሳቸው መለወጥ አገራቸው መለወጥ ቤተሰቦቻቸው መለወጥ ስለሆነ እኛ ደግሞ

የፈኪሀ አድናቅ የፈኪሀ እህቶች እንግዲህ እንኳን ተሰራጭ የፈች በአዲስ መታለች ወይም ካመጣች ነበረ። ያው በቲክቶክ አለች በሰው ቤት እማለች ቢልኛ ምንፈልጋት በራሷ ቤት እንድትመጣ ራሷን ለውጣ ሰውን ትለውጣለች፣ ሰውን ታሳድጋለች። ሰዎች ጓደኞቿ መቶ ሺህ ገብተዋል፣ እሷ ግን እስካሁን ያው 85 ነው ምናምን ገብታለች። ያው ችግር የለም አላህ ካለው አንድ ቀን ወይም በአንድ ቪዲዮ ሊሆን ሊሟላ ይችላል። እኔና አንዳንዴ መልካም ስንሆን የራሳችን እየተውነ የሰዎችን በዚህ ደፋ ቀና እንላለን። እና እህቴ ይመችሽ በርች ተጎንሻለን። አሁን ወይም እንግዲህ ከፈኪያ ጋር ተለተለ መቶ ሺህ እንድትገባ እንፈልጋለን። ፈኪያ ደግሞ መቶ ሺህ ገብታ በቃ እንደ ሰው ወይም እንደ ጓደኞቿ የሆነ ልቃ ትልቅ ዝግጅት ማድረግ ትፈልጋለች እና ያንን ነገር ነው የምንፈልግ ባለፉት ነገራችን ወይም ሞልቼ መቶ ሺህ እንደ ጓደኛቸው በትልቅ ዝግጅት እንዳዘጋጅ ስላለች እና ፈኪሀ ከአንቺ እንጂ ሰው መሻላ። ኦዲየንስ ይወድሻል፣ ሰው ይወድሻል፣ ሰው ይወድሻል። ሰዎች አስተያየት በጣም ቢሰጡሽ ቢሰጡሽ ደግሞ ትፈንሻለሽ፣ ቢሰድቡሽ ምንም ነገር እንትን እንዳልኪ ማለት ነው አይሰማሽም። እንደዚህ ጠንከረሽ ከሰራሽ አሁን የዛሬ ኮሚቴ ነው። በጣም ትመችተኛል። ከንጉሴ ጋር እውነት እኮ ንጉስ ነው። እና ሰዎች ይጋቡ ምናምናም ብትባይ አትቀየሚ አትቀይም ማለት ነው። እንደዚህ ካልተባለ አይፈነስም እና ሶፊን ትናንትና ካኗር ጋር የሚታለች በቃ ካኗር ጋር እና ሶፊን ስሩ ተለወጡ ነው የሚላቸው ነው ሁለታቸውን ወዳ። ግን በነገራችን ላይ ማንንም ሰው ወዳለ ወይም ማንንም አልጠላም። ስራቸው ከተመቸኝ እሰራለሁ፣ ካልተመቸኝ ደግሞ ማንንም ሰው ወዳለ እና እህቴ የኔ ልዕልት ከንጉሴ ጋር አለች። ወይ ንጉስ፣ ወይ ንጉስ፣ ወይ ንጉስ እውነት እውነት እውነት እውነት ነው ማለት ነው። እና ያምርባቸዋል የፈኪያ አድናቂዎች እንግዲህ የተሄዱት አይተን በደንብ ወይም ነው እና በላይ ተሽከርካሪዎች በተለያዩ ጊዜ መኪና እንኳን እየተለማመደች ፈጣን ናት፣ በጣም ፈጣን ናት እና ሌላ ምንም ነገር የምላችሁ የለኝ። እና በጣም ስራ በጣም ነው። አንደኛ እድሜሽን አሁን ወደ ሶሻል ሚዲያ ስለመጣሁ አስራ ስምንት አመት ነበረ፣ ወደ አስራ ዘጠኝ ተሻግረሽ እንግዲህ ወደ ሀያ እየሆንሽ ነው። አስራ ዘጠኝ መሰለኝ እንግዲህ በአመት አንድ አመት በአመት ከእድሜያችን ላይ አመት ስንጨምር እየወሰንን ሶሻል ሚዲያ እያወቅን ሰዎች ምን እንደሚፈልጉ እያወቅን ያንን ሁላ አሳልፈን ከዚህ ደርሰን እንግዲህ ዛሬ ከሸበሬ ጋር ይሄ ነገር አልጠበቅም።

ታቆሙታላችሁ እየጠብቂያችሁ ነገር ግን አንዳንዴ ደግሞ ያው ወደ መሀል ላይ የሆነ ነገር ስለሚገባብን ለዛ ነው እና